ምሳሌ ድራማ ክፍል ስልሳ ሁለትን ይዤላችሁ መጥቻለሁ። ላይክ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ሁሌ ልመና ሆላ ዩቲዩብ ቻናል ማለት ነውና ወደ ቀጠለው ቪዲዮ አብረን ስንሸጋገርና አብረን ስንጫወትና ስናወራ እንግዲህ ውድ ተመልካች እንግዲህ ምሳሌ ድራማ ምሳሌ ልትታከም ወደ ሐኪም ቤት እንደሄደች የነሱ ፔጅ ላይ ገብታችሁ ሁላችሁም እንደሰማችሁ እና ሰብስክራይብ እና ላይክም እንደረጋችሁ እነሱን ታውቃላችሁ እና እንግዲህ በስተ መጨረሻ ላይ እነሱ ተሳፍሯል እና እዚህ ሁለት ቪዲዮ ላይ እነሱ አልገባምና ክፍል ስልሳ ሶስትን ደግሞ አላየሁትም። ሰሞኑን ኔትወርክ ስለሌለኝ ማለት ነው። እና እንደ ጀመርኩት ትንሽ ላውራበት ብዬ ነው የመጣሁት። እና እንግዲህ ኢፍራታና ማሌት ተስማምተው እነ ብሩኬ ቤት አብረው ሄዶም ነበረ። እነ ብሩኬ ቤት አብረው ሲሄዱ ቅድስትና አዲስትና ዳጣ አብረው ምግብ ሰርተው አብረው እየበሉ ነበረና፣ ሲበሉ ሽሮዋ ትናገራለች እያለች ነበረ። ዳጣ በጣም የምታስቅና በጣም የምትገርምና ደስ የምትል ልጅ ነች። በስተመጨረሻ ግን ለምን እንዳለቀሰች በጣም ነው አንጀቴን የበላችው። እንግዲህ ምግቧ በጣም ነው የሚጣፍጥ፣ ቅመሟ እያለች ነበረ። ምግብሽ በጣም ነው የሚጣፍጥ፣ ሽሮዋ ልታናገረኝ ልታናገረኝ ነው ምናምን እያለች ነበረና እንግዲህ ወይዘሮ ሜላትና ወይዘሮ ኢፍራታ ዘና ፈታ ብለው በጣም እየተነጋገሩ ነው። እዚህ ጋም ደግሞ ዳጣና ሞገስ በጣም እየተጫወቱና እያወሩ ነውና እንግዲህ ውድ ተመልካች ማለትና ማለትና ማነች ኢፍራታም አብረው እየተነጋገሩ ነው። ለምንድነው ይሄን አክል አንቺ የማይሳካልሽ ችግርሽ ምንድነው ብላ እየጠየቀቻት ነበረ። እንግዲህ ወደሚቀጥለው ቪዲዮ ደግሞ ስንሄድ በጣም የገረመኝና በጣም ያሳቀኝ ቅድስት ነች። ና ይሄንን የመሰለ አልጋ ከእንግዲህ በኋላ የምታገኝ አይመስለኝም። እንግዲህ አንቺ ምን ሆነሽ ነው? ከመጀመሪያውንም እዚህ ቆንጆ አልጋ ትተሽ አንቺ የፈለግሽ ምንድን ነው? ፈልግሽ የሽው ነበረ ብላ በጣም ዘና ፈታ ብላ በቃ ምንም ቁጭ ብላ እያወራች ነው እንደዚህ እንደ ጋሼ አይነት ባለ ባገኝማ በጣም ደስ ይለኛል እያለች ነበረ። እዚህ ጋ ደግሞ ወይዘሮ ኢፍራታ አንቺ የጀመርሽው ነገር ለምንድ ነው የማይሳካልሽ ብላ ኢፍራታ ማለትን እየጠየቀች ነበረ። አው እሱ ሱነሽን ነው አንቺ የጀመርሽው ነገር አያልቅልሽም። አው ነሽን ነው አያልቅልኝም ብላ መልስ ሰታት ነበረና እንግዲህ በዚህ ድራማ ላይ በአሁኑ ዙር ክፍል ሁለት ክፍል ስልሳ ሁለት ላይ በጣም ደስተኛ ሆናለች። በጣም ፍሬ ሆናለች። በጣም ስልክ ሁሉ እየደወለች ምሳሌ ተናገረች። ወይ ምሳሌ ሕክምናዋ መቼ ነው የምንከታት የምትከታተለው መቼ መቼ ስንሳ ነው ብላ ቅድስት እየተከታተለች ነው። እንግዲህ ስልክ እየተደዋወሉ ነው እንግዲህ ወይዘሮ ማለትም የምቡሩኬ ሳይመጣ በፊት በቃ የልጁ መቃብር ላይ ሳይቆም በፊት እኛ የሆነ ነገር እናድርግ እያለች ነው ሜላት። እንግዲህ ሁሌ ለቡሩኬ ልጅ ሞት ነው የምትመኘውና እግዚአብሔር ይቅር ይበላት። ነገር ግን ነገሮቹ በጣም ከባድ እስከሆኑ ድረስ አሁን ትጎናውን እየቀጠሉ ነውና

አቶ ዝና እንግዲህ ስልክ በስልክ ሞገስ ሚስቴን ነው የሰረቀኝ፣ ሞገስ ሚስቴን ነው የጠለፋት፣ ሞገስ ከሚስቴ ጋራ ተኝቷልና እንዴት ነው ብሎ እንግዲህ እርዳታ ያስፈልገኛል፣ አፋልጉኝ በጣም ስልክ እየደወለ ከተለያየ ሰዎች ጋራ እያወራ ነውና እንግዲህ የአፋልጉኝ ማስታወቂያም እየሰራ ነው ማለት ነው። እና ውድ ተመልካች እዚህ ጋ ወይዘሮ ሜላትንና ወይዘሮ ማነች ሜላትንና ኢፍራታን በጣም አቶ ዝና በጣም እያፋጠጣቸው ነው። ለምን ብሩኬና ምሳሌ ወደ ሕክምና ከሀገር እንደወጡ በደንብ ነው አስጠንቅቃችሁ የምታውቁት፣ እና እናንተ ደግሞ ምን ልሰሩ ምን ልትፈይዱ ነው እስከ ቤት ድረስ እየሄዳችሁት? እንግዲህ ለምንድን ነው እኔ ምን ልታረጉ እንደ ሄዳችሁ ለምንድን ነው ያላስጠየቃችሁኝና፣ ስለዚህ እንግዲህ ምክንያታቸው ምን እንደሆነ እኔ እስካሁን ድረስ ስለማለቅ ምክንያታችሁን እኔ እናንተ እዛ የታሰራችሁበት ምክንያት አላቅምና፣ ወይንም ልትሰርቁ ነው የሄዳችሁትስ ወይንም ምን ልትሰሩ ነው የሄዳችሁት? ምክንያታችሁን ብትናገሩ በጣም ደስ ይለኛል ብሎ እንግዲህ አፋጦ እያናገራቸው ነውና በእርግጥ ልንሰርቅ ነው ወይ ልንዘርፍ ነው ወይ ብላችሁ መልስ እንድትሰጡኝ ነው እየምፈልገው፣ ብሎ እንግዲህ አቶ ዝና በጣም እያፋጠጣቸው ነውና። እንግዲህ ውድ ተመልካቸው ወደሚቀጥለው ቪዲዮ ደግሞ ስንሄድ እንግዲህ ማነች እቺ ቅድስት? እንግዲህ ብሩኬን ትፈልገዋለች እና ብሩኬ ቢጠይቀኝ አይጠይቀኝም እንጂ ለባልነት፣ ለሚስትነት ቢጠይቀኝ በጣም ደስ ይለኛል። ግን አያረጎም ጋሼ። ግን እንደ ጋሼ ባል ይገኝ ይሆን ብላ በጣም እየተናገረች ነው እና በመካከሉ እንግዲህ ውድ ተመልካች ቅድስት በጣም አበዛችሁ ልበላችሁ እና እነሱ እንግዲህ የት ሆኖ ነው ድራማ እስከሆነ ድረስ የት ሆነን እንደዚህ የሚመለከቱትና በስተመጨረሻ ደግሞ ዳጣ ለምንድን ነው ያለቀሰችው ወይዘሮ ቅድስት ምንድን ነው ወይዘሮ ቅድስት ምስር እየለቀመች እያለ ስለ ስለሞያ አንዳንድ ነገር ሲያወሩ ነበረ እና ከዛ ሞያ እንግዲህ እንዴት ነው አንቺ ዛሬ ምስር እየለቀምሽ ነው ወይ? ምናምን ብላ ዳጣ ስትጠይቃት፣ እንግዲህ አሁን ሙያ እንዴት ነሽ ስትላት፣ ሙያሽን እንግዲህ አስለማምጅኝ እኔም ሙያ መልመድ ፈልጋለሁ ብላ ዳጣ እንግዲህ አንዳንድ ነገር ቅድስትን ስትጠይቃት ነበረ። ቅድስት እንግዲህ አንድ ሁለት እያለች ነገሮቹን ስትናገር፣ ትንሽ ልብ የሚነካ ነገር ነው እየተናገረችው። ምክንያቱም ስለ እናት ነው። ዳጣ ደግሞ እናታ እናቷ በየሷ ቤተሰቦች ጣፍተውባት እሷ በውጪ እንዳደገች መጎሰና እሷ አብረው ተነጋግረው ነበረ። እና ሴት ለምንድን ነው ሙያ የማታሳይኝ አንቺ ብላ ቅድስትን ስትጠይቃት ነበረ። ቅድስት ደግሞ ሞያ የማስተምርሽ እኔ አይደለሁም። ሞያ ሴት ልጅ የምትማረው ከእናቷ ስር ነው እና ከእናተይ ስር ለምንድን ነው ሞያ የማትማሪው? ብላ አንዳንድ ነገር እንግዲህ በኩርኩም ቋቋ እርግታታለች እና በዛን ጊዜ ዳጣ ደግሞ ሆድ ብሷት እኔ እናትና አባት ስለሌለኝ ማነው እኔን የሚያስተምረው? ግን እንደናንተ እናትና አባት ቢኖረኝ ጥሩ ነበረ። እኔም ሙያ ከእናቴ ስር ነው የምማረው ነበረ ብላ አንዳንድ ቃላት ስትናገር ነበረና ቃላቱ ደግሞ ልብ የሚነካ ነው። ድራማ ቢሆንም ነገር ግን ቅድስት በስተመጨረሻ ላይ የተናገረችው ንግግር አንቺ ልታገቢ ነው ወይ ባልፈለገሽ ነው ወይ ሞያ የለመርሽው ስትላት ባል የፈለገ ብቻ ነው እንዴ ሞያ የሚፈልገው ብላ ስት የሚያገባ ሰው ብቻ ነው እንዴ ሞያ የሚፈልገው ብላ መልስ ቅድስት ማነች ዳጣ ስትሰጥ ነበረ። በመካከሉ ደግሞ እንግዲህ እሺ እሷ ስታለቅስ፣ እሺ፣ ያሳይሻለው ምንም ችግር የለውም፣ ኧረ ብላ በጣም ደንግጣ አባብላታለች። እና እንግዲህ ዳጣ እናትም አባትም ፋሚሊ በአጠቃላይ እንደሌላት ለመጎስም ነግራለች። መጎስ ደግሞ አፋል ግን እናገኛታለን፣ እናገኛችኋለን፣ ያንቺን ቤተሰብ ተስፋ እንዳትቆርጭ፣ የወለደች እናት የራሷ ልጅ አታጣምና፣ ስለዚህ ምንም ችግር የለውም ብሎ ሲያጽናናት ሲያሳልፍና ሲያበረታታት ነበረና፣ ዳታ እንግዲህ በስተመጨረሻ ላይ ፏ እያለች ልጅ ነበረች በጣም የምታዝናና አክት ያላት በቃ አዲያ ያላት ልጅ ነች። ግን ዛሬ ስታለቅስ በእናትና በአባት በኩል አሳባ ስታለቅስ እና እሺ አይዞሽ አስለማምድሽ አለው አትጨናነቂ ብላ፣ እሷ ደግሞ በአንድ በቷ በተናገረችው አንድ በት አፍራበት መልሶ ስትሰጣት ነበረ። እና ዳጣ እንግዲህ በጣም ነው እኔ ያሳዘነች። እንደኔ ከሆነ ግን ምንም ማለት አይደለም ድራማ እስከሆነ ድረስ። እና እንግዲህ ውድ ተመልካች የነሱ ፔች ላይም ገብታችሁ ላይክ ማድረግ ትችላላችሁ። የኛ ፔጅ ላይም ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ሰላም ሁኑ። በሌላ ቪዲዮ እስከመናጣ በእኛ ጥፋት ነው የወጣው። ዝና በጣም ይቅርታ አድርግልኝ። አትሰሚኝም እንዴ? ማህየብ ደንቆሮ ነሽ?